ዩ ደግመነት እና ኔናት መስለን በቃ ወሬ ይወስድብኛልእ ወላሂ በደንብ እኔ እንጃ ቅርብ ጊዜ መቼ አንድ ወር የሆነዋን ግን አንድ ወር አይሆነውም። መቶ መቼ ነበረ ቡና አፍልተን ምናምን የዛሬ ሀያ አምስት ቀን እንደዛ መቶ እንደውም ሱፐርቻት ብለው ተደጋጋሚ የሰጠኝ ልጅ እን እንዲሁም እንትና ሙሌ መቼ ነው የምታወጪው? ጋብዥን እያሉ ማለት ነው። እሱ ልጅ ሀያ አምስት ቀን እንደዚህ ሆነዋል፣ ግን አንድ ወር ሳይሞላው አይቀርም። እና ሳሃዲ ጠፋ እያለች ነበረ ብዬ አራ አምስት አመት ሆናት እኮ ማርያምን ጠፋ። እሱ ልጅ እግዚአብሔርም ወደየት እንደሄደ እዛ ወዲህ ያህል አልመጣም

እንዴት ልቻለው? እንዴት ልቻለው? ብሏል ሰውየው። እየቻልኩት ነው። ዛሬ ተኝታችኋል? አላችሁም ሰላም ሲለኛ አያችሁ አይደለም?

በመዝሙር ቀልድ የለም። ቀልድ እንደ በመዝሙር ማን ይቀደደ በድንኳን የእልልታ ሙሉ ነው። ገና የቀድ የቀድሙ ገናውን ሰማያየሽ የኔ አባባል አልተመቸውም ትንሽ ባሌ ነው ያለው ስላልኩት፣ ትንሽ ካፋው በሞተ እያልሽ ነው አላለኝም። ወይኔ እንዴት እንደምወደው ባሌን ላሳየው የኔንም አውጣለታለሁ ባሌንማ ማየት አለበት ማየት ባሌ አለ። እ ቅናት ነው አሁንስ፣ ቅናት ነው ይሄስ፣ ቅናት አስመሰለብህ። እኛ ነው ስሙ ራሱ እህ እንዴት ነህ ደህና እግዚአብሔር ይመስገን ስሙ ማን ነው? ስሙ እ ቴንቪር ነው? ቴንቪር አብራችሁ ነው የምትሰሩት ወይስ እረፍት ወጥተሽ ነው እረፍት ወጥታ ነው አብረን ነው የምንሰራው የሰላም እኮ ነው ኧረ የማን ነው የሰላም ነው ምንድነው? ያንችን እግር ነው ያለው። ዝም ብሎ ሳየው ባየሁት ነው ቅናት ነው። አንተ ምላስህን እራሱ ሙኛ ላይ በልቶታል። እንኳን እግርህ ምላስህ ላይ ራሱ ደህና ነሽ? ዳንቴሉን ሰፍተሽ ጨረሽልኝ? በቴሌግራም ላኪልኝ። እስኪ ስሪ። ልብያ ነበረ እዚህ ነበረች። አመት ሆነሽ እንዴት ተጠቀገበሽ? አዎ፣ በፋሽን በፋሽን ትሰራለች። አዎ፣ ይኸው እነሱ ሙሉ ይገዙሻል። ስሪ እስኪ። አራን ያልገዛሽም አሳይኝ እኔም ገና ስድስት ወሬ። ኢትዮጵያ ተዋውሻለሽ አመት የሆነሻል እንዴ? ገና ስድስት ወሬ እንትን እየፈለገች ነው።

አሜሪካ ሶስት መኪና ያለው ጀነሪ ዌልካም ዌልካም ቱ ማይ ፍሬንድ።

እስኪ ላይክ አርገኝ፣ ጀኔሮ የሁልህ ሰላም። ዩቲዩብ ላይክ አርገኝ፣ እሺ። ከዛ በሚስጥር ከኔ ጋር ታወራለህ፣ ችግር የለው። ይሄ አቡበከር እያለ ጥሩ አይመጣም። አሁን ይ እኔን ነው ላይክ አይደል? እኔን እኔን እኔን ያው ሰላም ሰላም አለቀታች የት አልባል እያለ አሳዩ። እና አንቺን እኮ እየጠበቀ ነው። ይቀማሻል ላይክ እኮ ያውቃል ሮሚ

ምድረ ባንዳ አይሻለም። ምሸኒ ጌታ ተውት፣ ፈታሪ አንቺ ነው። ባንዳ ማለት ምን ማለት ነው? ባንዳ የሚለው ቃል ከምን ነው ማለት ነው? ከዳተኛ

እስቲ ቆይ አሁን አሜሪካ ሰባት ሰዓት ከሶስት ደቂቃ ነው። ኦፍ ነው። ዱባይ ኦክሎክ ዋን ኦክሎክ። ቋንቋሽ በጣም አሪፍ ነው። የስ ጉድ ይበረደም ነበር። እስቲ ሊትል በንዳ ማለት ከሰላም ሲመጣ እሱ የሚተላለፍ ስለሆነ ከእዛ አቅምትሉ አሪፍ ነው። ጀኔሌ ወደ እዚህ ነው መሰለኝ የለም እንደ ይሄንን አቡባ ከረምቢባ ነው። ለምን አደማ ልዩም ሻተርዴይ ኤንድ ሰንዴይ አይ ላይክ ዩ ፕሌይ ባስኬት ቦል ሄር ኢን ማይ ሲቲ ዋው ጎድ አለ። ምን አንተ ደግሞ ሥራ ባስኬት ቦል ያው እየሮጠ የነበረው ልጅ እና የዛ ቀን እኮ ቅዳሜ እና ሰተር፣ እንደምን ነው? እንትን ርጫ ሆነ ኳስ ሆነ ጨዋታ ስትሮጣ አይቼሃለሁ፣ ተኝቼ ነው። አቡበከር ማሬ፣ የኔ ፍቅር። ኧረ ይሄ ምን ማር ነው በእናትሽ! ቀፎ ራሱ ሊሆን አይችልም። እንኳን ማሩ የኔ ፍቅር አንተ ማለት ነው። እውነቴን ለመናገር ነው፣ እንኳን ማሩ ቀፎ አቶ ነው

የት እኮ ነው ዘንድሮ? ምነው ደግሞ አንቺ ምን ሆነሽ ነው? እንዳለ ገባችሁ። የት ገባ? ጉድ ሞርኒንግ። ቴንክ ዩ ፋይን። ቴንክ ዩ ፋይን። ቴንክ ዩ አሁን ወልዳሪሁን ማይኔም ይሰብላል።

እየሰራ እያስቀመጥኩልሽ ነው። እኛ ፋኖ ነን ያልነው ጫካ ነው። እንዴት አደራችሁ? አብዬ እየተዋጋ ነው። በቅርቡ አራት ኪሎ እንገባለን ነው ሚለው። አማርኛ አማርኛ። ኧረ እሺ ሰላም፣ አማርኛ እረ እሺ፣ ሰላም አትደንግጪ። ሹ ምን ማለት ነው? የቱን ነው እንደዛ